አህመድ እና መርየም የሚባሉ ባለና ሚስት ነበሩ። በጣም ደስ የሚል ቤትና ሁለት የሚወደዱ ልጆችም አሏቸው፣ አንድ ወንድና አንድ ሴት። ከዕለታት አንድ ቀን አህመድ ለስራ ጉዳይ ወደ ሌላ ከተማ እንደሚሄድ በአለቆቹ ይነገረዋል። ለበርካታ ቀናት ሊቆይ እንደሚችልም ይገለጽለታል። ሚስቱ መርየም ይህንን ስትሰማ እርሷም ከከተማ ወጣ ብሎ ትንሽ የመቆየት ፍላጎት ስላደረባት አብረው ለመሄድ ጥያቄ ታቀርብለታለች። እርሱም በደስታ እሽታውን ይገልጽላትና ለጉዞ ዝግጅት ይጀምራሉ። ከሁሉም በፊት ግን ሁለቱ ልጆቻቸውን በቅርበት የምትጠብቅላቸው አንዲት ታማኝ ሴትን ይቀጥራሉ። ባልና ሚስቱ ለጉዞ የሚያስፈልጋቸውን ዝግጅት አጠናቅቀው ወደ ተባለው ከተማ ይሄዳሉ። አሕመድና ምርየም ወደ ቤታቸው መመለስ ከሚገባቸው ቀን ዘግይተው ነበር የተመለሱት። መኖሪያ ከተማቸው ሲደርሱ ሁለቱም ደስ አላቸው። ነገር ግን ከሚኖሩበት ሰፈር አካባቢ አቅጣጫ ጭስ መሰል ነገር ሲመለከቱ ምን እንደሆነ ለማጣራት በቀጥታ ወደ ቦታው ያመራሉ። አንድ ቤት ተቃጥሎ በእሳት እየነደደ ነበር። መርየምም የሚገርም ነው፣ የእኛ ቤት አይደለም፣ ወደ ቤታችን ሄደን ልጆቻችንን እኒ ትላለች። አሕመድ ግን መኪናውን እየነዳ ወደ ተቃጠለው ቤት ቀርቦ ተመለከተ። በጣም በማዘን የማን ቤት እንደሆነ አወቅሽ? እዚያ ትልቁ ፋብሪካ ውስጥ የሚሰራው የጀማል ቤት እኮ ነው። እስካሁን ከስራ የተመለሰ አይመስለኝም። አንድ እናደርገው የምንችለው ነገር ይኖራል ብዬ አስባለሁ በማለት ተናገረ። ሚስቱ ግን ተቃወመችው። እኛን የሚያገባን ምንም ነገር የለም። ይህ የለበስከው በጣም ውድና የሚያምር ልብስ መበላሸት የለበትም ወደ እሳቱ ከቀረብክ ግን ይህ ልብስህ ከጥቅም ውጭ ነው የሚሆነው፣ በማለት ወደ ቤት እንዲሄዱ ገፋፋቸው። አሕመድ ለመርየም ንግግር ምንም ምላሽ ሳይሰጥ መኪናዋን እያሽከረከረ የሚቀጣጠለው ቤት ደረጃ አጠገብ አቆማት። ቤቱ ሙሉ በሙሉ እሳት ተያይዟል። አንዲት ሴት ከቤቱ ውስጥ የሥቃይ ድምፅ ታሰማለች። ልጆቹ፣ ልጆቹ በማለትም ታለቅሳለች። ባልና ሚስቱ ከሚገባው በላይ ደነገጡ። አሕመድ በፍርሃት እየተንቀጠቀጠ የወደቀችውን ሴት ትከሻ ክንድ በመያዝ ካነሳት በኋላ ልጆቹ የት እንደሆኑ ጠየቃት። ሴትየዋም ልጆቹ ምድር ቤት ውስጥ መሆናቸውን እያቃሰተች ተናገረች። አሕመድ እየተጣደፈ አጠገቡ ያገኘው ባልዲ ሙሉ ውሃ በለበሰው ልብስ ላይ በማፍሰስና በውሃ የተነከረ ፎጣ አናቱ ላይ በማሰር ወደ ምድር ቤቱ ይገባል። ምድር ቤቱ በጭስ ታፍኗል። ሙቀቱ ሰው አያስቀርብም። እንደምንም ብሎ ልጆቹን በትከሻው ተሸክሞ ሲወጣ፣ ሌላ የሕፃናት የጭንቀት ድምፅ ይሰማል። በትከሻው የተሸከማቸውን በፍርሃት የሚንቀጠቀጡ ልጆች ይዞ ከወጣ በኋላ ቤቱ ውስጥ ሌሎች ሕፃናትም እንዳሉ ይነግረዋል። ምን ያህል እንደሆኑ ሲጠይቅ ሁለት መሆናቸው ይገለጽለታል። በድጋሚ ተመልሶ ሊገባ ሲንቀሳቀስ ሚስቱ እጁን ይዛ ልትከለክለው ትሞክራለች። መሞት ትፈልጋለህ እንዴ? ተመልሰህ እንዳትገባ በማለት ስትናገር አሕመድ የያዘችውን እጇን መንጭቆ እሳቱ ወደሚነድበት ቤት ሮጦ ይገባል። በጭስ ታፍነው ለመሞት የተቃረቡ የሚመስሉ ሁለት ሕፃናትን ያገኛል። ወዲያውኑ በጎንና ጎኑ አንገቱን በደንብ እንዲይዙ አድርጓቸው ከቤቱ በመውጣት ላይ እያለ አንዳች የሚያውቀው የሚመስለው ነገር ሰውነቱን ይወረዋል። ጎንና ጎኑ አንገቱን በሁለት እጆቻቸው ጨምድደው የያዙት ልጆች የሚያውቃቸው መሰለው። እየሮጠ ከሚቃጠለው ቤት እንደወጣ የተመለከተው ነገር የማይታመን ሆነበት። ሳያስበው ጉንጩ በእንባ ተሞላ። ሁለቱ ሕፃናት የራሱ ልጆች ነበሩ። እንድትጠብቃቸው የተቀጠረችው ሴት ገበያ ስትሄድ በአደራ ጎረቤት አስቀምጣቸው ነበር። ሱብሓንላህ።